ሰላም ጠና አስጥልን፣ ተመልካቶቻችን የጥቅምት የጥቅምት 28 2018 ዓ.ም የዕለተ አርብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆዩ። ረዴት ጌታቸው ነው። አርዕስተ ዜና፦ ህወሓት ዛሬም እንዳለፉት ጊዜያት ሀገሪቱን ወደ አልተፈለገ የእርስ በርስ ጦርነትና እልቂት ሊያስገባት ዳግም ወረራ መጀመሩን በአፋር ክልል የሚንቀሳቀሱ ፖለቲከኛ ገለጹ። የአይኤምኤፍ ልዑካን ቡድን የኢኮኖሚ ማሻሻያው ሂደት ለመገምገም የኢትዮጵያ ምርት ገበያን መጎብኘቱ ተገለጸ። ወደ ውጭ ስናልፍ ፕሬዚዳንት ትራምፕ ደቡብ አፍሪካ ከቡድን ሀያ ሀገራት አባላት እንድትወገድ ጥሪ ያቀረቡ። ወደ ቀዳሚ ዜናችን እንለፍ። ከ2018 ዓ ም አገር አቀፍ ምርጫ በፊት የምርጫ ስርዓቱ እንዲቀየር በይፋ ጥያቄ መቅረቡ ተሰማ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የህገመንግስት ማሻሻያ በማድረግ የአብላጫ ድምፅ የምርጫ ስርዓትን የሚከተለው የአገሪቱ የምርጫ ስርዓት እንዲቀየር ጥያቄ ማቅረቡ ተሰምቷል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከቀጣዩ ጠቅላላ ምርጫ በፊት በምርጫ ስርዓት ህጉ ምርጫ ቦርድ ባዘጋጀው የምርጫ ጊዜ ሰሌዳ እና ሌሎች ጉዳዮች ላይ ማሻሻያ እንዲደረግ ለመንግስት ጥያቄ መቅረቡንም የሀገር ውስጥ መገናኛ ብዙሃን ዘግበውታል። የፖለቲካ ፓርቲዎች የጋራ ምክር ቤት ይህንኑ ጥያቄ በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስቴር ጽህፈት ቤት ነው። ጥያቄው ለተጠቀሱት የመንግስት አካላት የቀረበው ባሳለፍነው ነው ማክሰኞ ጥቅምት 25 ቀን 2018 ዓ.ም መሆኑን የፓርቲዎች የጋራ ምክር ቤት ደብዳቤ ይጠቁማል። የፖለቲካ ፓርቲዎች አንስተዋቸዋል ተብለው በጋራ ምክር ቤቱ በኩል ለመንግስት የቀረቡት ጥያቄዎች የምርጫ ስርዓት ለውጥ፣ የእጩ ተመራጮች የድጋፍ ፊርማ ማሰባሰብ ሂደት፣ ፓርቲዎች ከመንግስት የሚያገኙት የገንዘብ ድጋፍና የምርጫ ጊዜ ለሰሌዳው በቂና አመቺ የጊዜ ቀመር ያለው እንዲሆን የሚሉት መሆናቸውን የጋራ ምክር ቤቱ ደብዳቤ ያስረዳል። ህገ መንግስቱ ከጸደቀበት 1987 ዓ ም ጀምሮ አገሪቱ ስትጠቀምበት የቆየችው የአብላጫ ድምፅ የምርጫ ስርዓት በርካታ ውስንነቶች እንዳሉበት የጠቆመው የፓርቲዎች የጋራ ምክር ቤት ከነ ከነዚህ ውስንነቶች መካከል የመራጮች ድምፅ መባከንና ተፎካካሪ ፓርቲዎች በምርጫ የማሸነፍ እድል እንዳይኖራቸው ማድረጉ ተጠቃሽ ናቸው ብሏል። ቀጣዩ አገር አቀፍ ምርጫ ነጻ፣ ፍትሐዊ፣ ሰላማዊና ቅቡልነት ያለው እንዲሆን የህገ መንግስት ማሻሻያ በማድረግ የአብላጫ ድምፅ ምርጫ ስርዓቱ እንዲቀየር አባል ፓርቲዎች መጠየቃቸውን ምክር ቤቱ በደብዳቤው ላይ አስረድቷል። የአብላጫ ድምፅ የምርጫ ስርዓት እንደ ኢትዮጵያ ባሉ የፖለቲካ የቋንቋ የሃይማኖት ባህል ብዝሀነት ባላቸው ሀገራት የተለያየ የፖለቲካ ፕሮግራምና ማህበራዊ መሰረት ያላቸው የፖለቲካ ፓርቲዎች በፌዴራልና ክልል ምክር ቤቶች ውክልና እንዲያገኙ እድል እንደማይፈጥር ምክር ቤቱ ገልጿል ባለፉት ስድስት ጠቅላላ ምርጫዎች ተቃዋሚ ፓርቲዎች በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ወንበር እንዳያገኙ ካደረጉ በርካታ ምክንያቶች መካከል አንዱ የአብላጫ ድምፅ ምርጫ ስርአቱ መሆኑንም ምክር ቤቱ በዚሁ ደብዳቤው ላይ ጠቅሷል ህወሓት ዛሬም እንዳለፉት ጊዜያት ሀገሪቱን ወዳልተፈለገ የእርስ በርስ ጦርነትና እልቂት ሊያስገባት እየጣረ ነው ሲሉ በአፋር ክልል የሚንቀሳቀሱ ፖለቲከኛ ገለጹ። ፖለቲከኛው ህወሀት ከሰሞኑ ባደረሰው ድንገተኛ ጥቃት ተከትሎ ከ200 በላይ ሰዎች መፈናቀላቸውንና በአርብቶ አደሮች ላይ ጉዳት ማድረሱን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የአፋር ክልል የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ያወጣው መግለጫ መሰረት የሌለው ሲሆን የተረጋገጠ የአፋር ወሰን የለም ሲል በወጣው መግለጫ አስተባብሏል። ሀብታም አያሌው ተጨማሪ አላት ህወሀት ጥቅምት 25 ቀን 2013 ዓ ም የሰሜን እዝ ላይ ጥቃት ማድረሱን ተከትሎ ከፌዴራል መንግስቱ ጋር ለሁለት ዓመታት ጦርነት ውስጥ መቆየቱ ይታወሳል። ይህ ጦርነትም ከሁለት ዓመት በኋላ ጥቅምት 23 ቀን 2015 ዓ ም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት መቋጫውን አግኝተዋል። ይሁን እንጂ ከሰሞኑ የፕሪቶሪያን የሰላም ስምነት ሶስተኛ ዓመት በተከበረበት ማግስት ህወሀት በአፋር ክልል አዲስ ጥቃት መፈጸሙ ተሰምተዋል። ህወሀት ጥቅምት 26 ቀን 2018 ዓ ም በአፋር ክልል በዞን ሁለት በመ መጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ መግባቱን የክልሉ ኮሚኒኬሽን ቢሮ በዕለቱ ባወጣው መግለጫ አስታውቋል። የክልሉ መንግስት በዚሁ መግለጫውም የህወት ቡድን በመጋሌ ወረዳ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። እንዲሁም የህወት ቡድን በተቆጣጠረው ስድስት መንደሮችም ንጹሐንን በሞርታር እና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል የአፋር ብሔራዊ ክልላዊ መንግስት በዚሁ መግለጫው አክሏል። ህወሀት በዚያ አካባቢ በሚገኙ በንጹ የጸሃኔ አፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲልም ክልሉ በይፋ ክስ አቅርቧል። በመሆኑ ናሁ ቴሌቪዥን ህወሀት በክልሉ በተቆጣጠራቸው አካባቢዎች ያደረሰውን ጉዳትና ክልሉ አሁን ያለበት ፖለቲካዊ ሁኔታ ምን ይመስላል ሲል በክልሉ የሚንቀሳቀሱ ፖለቲከኞችን በስልክ ጠይቋል። በዚህም ከናሁ ቴሌቪዥን ጋር ቆይታ ያደረጉት በአፋር ክልል የሚንቀሳቀሱት ፖለቲከኛ አቶ ሀቢብ ሱሌማን ህወሀት ዛሬም እንዳለፉት ጊዜያት ሀገሪቱን ወደ አልተፈለገ የእርስ በርስ ጦርነትና እልቂት ሊያስገባት በአፋር ክልል ዳግም ምርመራ መጀመሩን ገልጸዋል። ህወሀት ፖለቲካዊ ችግሮችና አለመግባባቶችን በንግግር ሳይሆን በጠመንጃ ለመፍታት የሚሰራና ጭር ሲላልወድም የሆነ ባህሪ ያለው ሰላም ወዳድ ያልሆነ ቡድን መሆኑንም ፖለቲከኛው አቶ ሀቢብ ተናግረዋል። ህወሀት በክልሉ ላይ እንደዚህ አይነት ጥቃቶችን ሲያደርስ የመጀመሪያ አይደለም ያሉት ፖለቲከኛው ቡድኑ ከዚህ ቀደም በአፋር አርብቶ አደሮች ላይ ተደጋጋሚ ጭፍጨፋና ሰብአዊ ቀውስ አድርሷል ሲሉም ከሰዋል። ያው የህወሀት ቡድን እንደሚታወቀው ብዙ ጊዜ የሆነ የፖለቲካል ግብ ያለው ቡድን ተደርጎ ነው ነው የሚል መነሻ ነው ያለን። ምክንያቱም ህወሀት አንድን ቀን ሰላም ወዳድ ጭር ሲል አልወድም አይነት ባህሪ ያለው ቡድን ሆኖ ነው እየተመለከት ነው ያለ ነው። ይህ ባህሪው ላለፉት ጊዜያትም ሀገሪቷን ወደ ተለያዩ ች እንዲገባ ያደረገበት ምክንያት አለ። አብሶ በተለይ ደግሞ በአፋር አርብቶ አደሮች ላይ ህወሀት ጭፍጨፋ እና እንደዚህ አይነት ነገሮችን ሲያደርግ የመጀመሪያው ጊዜ አይደለም። በመሆኑም ቡድኖ ካለፈው ጥፋቱ ትምህርት ሳይወስድ ከሰሞኑ በክልሉ አርብቶ አደሮች ላይ የፈጸመውን ጥቃት ፖለቲከኛው አውግዘውታል። በተመሳሳይ ብዙ ጊዜ በፊት ከዚህ በፊትም በክል በት ረሱ ዞር ላይ ያደረሰውን ጭፍጨፋ እና ሰብአዊ መብት ጥሰቶች፣ የተለያዩ ውድመቶች የሚታወስ ነው። አሁንም የትላንትናውም ነው። ትላንትናም በመጋሌ እና አካባቢው በዛ አካባቢ በተፈ የተፈጸመው ነገር በንጹሀን አተዋደሮች ላይ የደረሰው ጥቃት ከባለፈው ህወሀት ከዚህ በፊት ካደረገው እንትኖች ላይ የግጭት ባህሪው እስካሁን ድረስ አልለቀቀውም። ያም ደግሞ የሚለቀው አይነት እንትን ነው የሚልም እንትኑ የለኝም

አቶ ሐቢብ አክለውም የህወሀት ቡድን በአፋር ክልል ወሰን ጥሶ በመግባት ስድስት መንደሮችን በጉልበት መቆጣጠሩን የገለጹ ሲሆን ከእነዚህና ጎራባች አካባቢዎችም ከሁለት ሺህ በላይ ሰዎች መፈናቀላቸውን ተናግረዋል። ከቀያቸው የተፈናቀሉ ነዋሪዎችን በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌና ና በአቅራቢያ በሚገኙ ቦታዎች መጠለላቸውን ገልጸዋል። በመሆኑም ከትላንትና ጥፋቱ የማይማረው የህወሀት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት ከፌዴራሉ መንግስት ጋር በጋራ በመሆን የዜጎችን ደህንነትና ሰነ ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ ፖለቲከኛው ገልጸዋል። ጥቅምት 27 ቀን 2018 ዓመተ ምህረትም አንዳንድ የመከላከያ አባላት ወደ አፋር ክልል መግባታቸውን ፖለቲከኛው አክለዋል። አለ አሁንም ላይ አለ አሁንም ይህ ያለ የሚባል የቆመ እንትን የለውም። ምክንያቱም ምንድን ነው ያው ጦርነት በባህሪው አንዴ ተገቢያ ተቆጣጠረረች፣ ከዛ ይሄኛውም ስራውን የሚሰራ በድንገተኛ ጥቃት ነው የፈጸመው በዛም በመሆኑ አሁን የተለያዩ እንትኖች አሉ። በእርግጥ ህዝቦች አሉ የከፋ እንትን ሳይሆንም፣ ነገር ግን ከዚህ በኋላ በዚሁ ይቀጥላል የሚል እንትኑ የለኝም። የአፋር የክልሉ መንግስት ያው መግለጫ አውጥቷል። በተመለከታችሁት ሊያስተማራ ኦሬዲ እሱን ማስተማራት እንደሚችል እና እንደሚያስተማራን በግልጽ ነው ያው መግለጫው እንደተመለከቱ ከሆነ እናስተማራለን የሚል እንትን ያለው ያንን ከማድረግም ደግሞ ወደ ኋላ ይላል ብዬ አላስብም ይሄ ጉዳይ ኦልሬዲ ከክልሉ መንግስትም ጋር የተያዘ ነው ከፌዴራል መንግስት ጋር የተያዘ ነው ከራሱ ከአርብቶ አደሩ ከአፋር አርብቶ አደሩ ህልውና ጋርም የተያያዘ ነው ማለት ነው ከዛ ከአካባቢው ነዋሪም ጋር ስለዚህ ይሄንን ሰፋ ያለ እንትን ደግሞ በዚህ በቀናቶች ውስጥ የሆነ እንትኖች ይኖራሉ ብዬ አስባለሁ ይሁን እንጂ ህወሀት የትግራይ ኃይሎች የአፋርን ድንበር ጥሰው ጥቃት ፈጽመዋል መባሉን ጊዜ አስተዳደሩ ጥቅምት 27 ቀን 2018 ምሽት ባወጣው መግለጫ አስተባብሏል። በተቃራኒው የትግራይ ጊዜ አስተዳደር የፌዴራሉ መንግስት የፕሪቶሪያውን ስምምነት እያከበረ አይደለም ሲልም በድጋሚ ወቀሳ አቅርበዋል። የትግራይ ክልል ጊዜ አስተዳደር በመግለጫው ላይም በትግራይና አፋር ክልሎች ድንበር ላይ የተፈጠሩ ክስተቶች የፕሪቶሪያን ስምምነት የሚጥሱ ናቸው ሲልም አስጠንቅቋል። ጊዜ አስተዳደሩ በአፋር ክልል የሚንቀሳቀሱ ተዋናዮችና የተቀናጀ ጥቃቶችን በመፈጸም ሲከስ የፌዴራል መንግስት በሰላም ስምነቱ መሰረት ግዴታውን ባለመወጣቱ ነው ሲልም ተጠያቂ አድርጓል። በአፋር ክልል የሚንቀሳቀሱ ታጣቂ ቡድኖችም ተደጋጋሚ ጥቃቶችን በትግራይ ክልል መፈጸማቸውን የገለጸው የጊዜ አስተዳደሩ መግለጫ እነዚህ ቡድኖች በውጭ ድጋፍ የተደራጁና የታጠቁ ናቸውም ብለዋል። መግለጫው አክሎም ጥቃቶቹ ከአምና ጀምሮ በኮነባና አብዓላ አቅጣጫዎች እየተፈጸሙ መሆናቸውን ገልጿል። ጊዜ አስተዳደሩ ውስጣዊ ችግሮችን በድርድር የመፍታት ከፍተኛ ፍላጎት ስላለውና በአፋርና በትግራይ ህዝቦች መካከል ያለውን የረጅም ዓመት ግንኙነት በማክበር ቀደም ሲል የተፈጠሩ ክስተቶችን በይፋ ላለመግለጽ መምረጡንም አስታውቋል። እንዲሁም ትግራይ ምንም አይነት ትርምስ ወይም አለመረጋጋት እንደማትፈልግ አስተዳደሩ በመግለጫው ላይ አጽንኦት ሰጥቷል። ይህ እንዲህ እንዳለ ሁለቱ ክልሎች እርስ በርስ እየተወነጃጀሉ እና ጣት እየተቀሳሰሩ አለፍ ሲልም ለጦርነት እየተገባበዙ ባለበት በዚህ ወቅት የፌዴራሉ መንግስት ዝምታን መምረጡ ያልተለመደና ግር የሚል መሆኑን እየተገለጸ ይገኛል። የአይኤምኤፍ ልዑካን ቡድን የኢኮኖሚ ማሻሻያው ሂደት ለመገምገም የኢትዮጵያ ምርት ገበያን መጎብኘቱ ተገለጸ። የዓለም አቀፉ የገንዘብ ተቋም አይኤምኤፍ ከፍተኛ የልዑካን ቡድን ኢትዮጵያ በመተግበር ላይ ያለችው የኢኮኖሚ ማሻሻያ አጀንዳና ለሀገራዊ እድገት አስተዋጽኦ የሚያደርጉ ቁልፍ የገበያ ተቋማትን አፈጻጸም ለመገምገም የኢትዮጵያ ምርት ገበያን መጎብኘቱን የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫ አስታውቋል። በዓለም አቀፉ የገንዘብ ተቋም የስትራቴጂ ፖሊሲና ግምገማ መምሪያ የኢኮኖሚ ባለሙያ በሆኑት ክሪስቶፈር የተመራው የልዑካን ቡድን የኢትዮጵያ ምርት ገበያ በመሰረተ ልማት፣ በገበያ እንቅስቃሴዎችና የኢትዮጵያን አጠቃላይ የማክሮ ኢኮኖሚ መረጋጋት በመደገፍ ረገድ ያለውን ሰፊ ሚና በተመለከተ ግንዛቤ ለማግኘት ከተቋሙ አመራሮች ጋር ውይይት ማድረጉ ተጠቁሟል። ልዑካን ቡድኑን የተቀበሉት የንግድና ገበያ እንቅስቃሴዎች ዘርፍ ምክትል ዋና ስራ አስፈጻሚ ወይዘሪት ቅድስት ስጦታው በግልጽነት በቅልጥፍና ና በሸቀጦች ግብይት ላይ እምነትን በማሳደግና የግብርና ግብይት ስርዓቱን በመቀየር ረገድ ተቋሙ ያስመዘገባቸውን ስኬቶች የተመለከተ አጠቃላይ ገለጻ ማቅረባቸውን ሚኒስቴሩ ጠቁሟል። የኢትዮጵያ ምርት ገበያ የስትራቴጂ ቢሮ ኃላፊ የሆኑት አቶ ባየሌኝ ዘርአይ በበኩላቸው የንግድ ልውውጥን፣ የእቃ ማከማቻና የጥራት ቁጥጥር ስርዓቶችን ጨምሮ የምርት ገበያውን ዋና ዋና ተግባራት ላይ ዝርዝር ማብራሪያ አቅርበዋል። አክለውም የግብርና ምርት ሰንሰለትን በማጠናከር የዋጋ ግኝትን በማሻሻልና ለኢትዮጵያ ሰፋ ያለ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ በማድረግ ረገድ ተቋሙ ያበረከተውን አስተዋጽኦ አስረድተዋል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ቁጥጥር ስር መዋሉን ፖሊስ አስታወቀ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። የጦር መሳሪያው ለህገወጥ ቡድኑ ሊደርስ የነበረ ነው ሲልም ፖሊስ በመረጃው አክሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገ ወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ፣ አስር የክላሽ ካዝና፣ 566 የዲሽጋ ጥይት 8260 የብሬን ጥይት 4779 የክላሽ ጥይት በቁጥጥር ስር ውሏል ብሏል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነብስ ገበያ ቁጥር 4 ልዩ ቦታው ተሾመ እርሻ በሚባል ቦታ ተይዟል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክቷል። ሕብረተሰቡ መሰል ህገ ወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክት አስተላልፈዋል።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 ፕሬዚዳንት ትራምፕ ደቡብ አፍሪካ ከቡድን ሀያ ሀገራት አባልነት እንድትወገድ ጥሪ ያቀረቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማያሚ ውስጥ ለአሜሪካ ቢዝነስ ፎረም በሰጡት ቃለምልልስ ደቡብ አፍሪካ ከቡድን ሀያ ሀገራት አባልነቷ መነሳት አለባት ብለዋል። በአውሮፓውያኑ ዘመን አቆጣጠር በቀጣይ ከህዳር 22-23 በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን ሀያ አባል ሀገራት ጠቅላላ ጉባኤ እንደማይገኙም ፕሬዚዳንት ትራምፕ ተናግረዋል። ይህን ለማለታቸው ምክንያታቸውን ሲገልጹም በደቡብ አፍሪካ ያለው ነገር ጥሩ አይደለም፣ ደቡብ አፍሪካም ከዚህ በኋላ የቡድን ሀያ ሀገራት አባል ሆና መቀጠል የለባትም በማለት አብራርተዋል። የአሜሪካው ምክትል ፕሬዚዳንት ጆዲ ቫንስ በጉባኤው ለመገኘት እቅድ መያዛቸውንም ቲአርቲ አፍሪካ ዘግቧል። ፕሬዚዳንት ትራምፕ ደቡብ አፍሪካ ነጭ ገበሬዎችን ከመሬት ባለቤትነታቸው ታፈናቅላለች መሬታቸውንም ትወርሳለች፣ ሀገሪቱ በተወሰኑ የህብረተሰብ ክፍሎች ላይ እጅግ ዘግናኝ ጫና ታደርሳለች፣ በሚል ደቡብ አፍሪካን በተደጋጋሚ ሲወነጅሉ መቆየታቸውን ቲአርቲ አፍሪካ በዘገባው አክሏል። በመጨረሻ የሱዳኑ ፈጥኖ ደራሽ ኃይል ሰብአዊ ተኩስ አቁም ለማድረግ ከስምምነት ላይ መድረሱ ተገለጸ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን በትላንትና እለት አስታውቋል። ነገር ግን የሱዳን ወታደራዊ ጦር ግን ስምምነቱን በሚመለከት እስካሁን ምላሽ አልሰጠም ተብሏል። አርኤስኤፍ የሰብአዊ ተኩስ አቁም ስምምነቱ መቀበሉን የገለጸው በምዕራብ ዳርፉር የሚገኘውን የኤል ፋሽር ከተማን ከተቆጣጠረ በኋላ መሆኑን ቢቢሲ ዘግቧል። ቡድኑ በከተማዋ ዙሪያ ለ18 ወራት ከበባ አድርጎ መቆየቱን ዘገባው ጠቅሷል። ቡድኑ ከበባውን እንዲያነሳ የተባበሩት መንግስታትን ተደጋጋሚ ጥሪ እንችላ በማለቱ የአካባቢውን ነዋሪዎች ለከፍተኛ ረሃብ አጋልጧል የሚል ክስ ቀርቦበታል። በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታዎች መከሰታቸውን በእነዚህ ወራት አረጋግጧል። አርኤስኤፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን ሐሰተኛና መሰረተ ቢስ ሲል አስተባብሏል። ይሁን እንጂ ቡድኑ አንዳንድ የመብት ጥሰቶች በግለሰቦች ደረጃ እየተፈጸሙ መሆናቸውን ያመነ ሲሆን የተወሰኑ አባላቱንም ማሰሩን አስታውቋል። እንደ አውሮፓውያኑ አቆጣጠር በ2023 ነበር በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውንም ተግባራዊ ሳያደርጉ ቀርተዋል። በመስከረም ወር አሜሪካ ከተባበሩት አረብ ኤምሬትስ ከሳውዲ አረቢያና ከግብፅ ጋር በመሆን ለሶስት ወራት የሚቆይ የሰብአዊ ተኩስ አቁም ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ አቅርበዋል። የአርኤስኤፍ መግለጫ እንዳመላከተው የጦርነቱን አስከፊ ሰብአዊ ውጤቶች ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ አገራት ባቀረቡት የተኩስ አቁም ሀሳብ መስማማቱን ገልጸዋል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት ተመልካቾቻችን። ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሪያቸው የቆየሁት ረድኤት ጌታቸው ነኝ። ጤና ይስጥልኝ።